ዜና ይስጥልን ከ1888 የዕለቱ መረጃዎችን ይዘመተናል። በመጀመሪያም ዋና ዋናዎቹን። በአገዛዙ ሪፐብሊካን ጋርድ ውስጥ ያሉ የአማራ ተወላጆች አድሎ እንደሚፈጸምባቸው እጁን በገዛ ፈቃዱ የሰጠ አንድ የሪፐብሊካን ጋርድ አባል አጋለጸ። የአብይ አህመድ አገዛዝ ለጨፍጫፊው መከላከያ ሰራዊት ለማሰልጠን ሲያጓጉዟቸው የነበሩ ምልምል ወጣቶች በፋኖ ቁጥጥር ስር ዋሉ። ከ26 በላይ ጠላት በጎጃም ምድር ላይ ተደመሰሰ። ወደ ዝርዝሩ አልፈናል። አገዛዙ ሪፐብሊካን ጋርድ ውስጥ ያሉ የአማራ ተወላጆች አድልዎ እንደሚፈጸምባቸው እጁን በገዛ ፈቃዱ የሰጠ አንድ የሪፐብሊካን ጋርድ አባል አጋለጠ። አስር አለቃ አለምነህ ቻላቸው የተባለው ወጣት ቱርክ ሀገር በመሄድ ልዩ ስልጠና መውሰዱን ገልጾ የአገዛዙ ሪፐብሊካን ጋርድ በብሔር የተጨማለቀ መሆኑን ሲረዳ ወደ ፋኖ በመሄድ እጁን ሰጥቷል። እሺ አመሰግናለሁ። እኔ የመጣሁት ከአዲስ አበባ ነው። ሪፐብሊካን ጋርድ ነው። አስር አለቃ አለምነህ በላቸው እባላለሁ ማለት ነው። እና ስራ የቆየውት ቪአይፒ ነበረ ቪአይፒ ሰልጥኛ ነው የመጣሁት። ከቱርክ ሰልጥኛ ነው ተሱልት ሰልጥኝ ሰልጥኛ መጥቼ አንጻዋ ነበር የምሰራው ማለት ነው፣ ቻይና ግቢ እና እስከዚያ ስድስት ወር ሰልጭ ሰርቻለሁ። ስድስት ወር እንደሰራው ወደ ጫካ ተዋር ያለው ማለት ነው። እና እኔ ብቻ ሳይሆን የአማራ ተወላጅ በሙሉ ከቤተ መንግስትም ቪአይፒ የነበረ በሙሉ ነው ተባር ወደ ጫካ ሄደው ማለት ነው። እና ጫካ ላይም ጋንታ ተሰጥቶ ጋንታ እየመራው ነበረ። እና ግፍ ደርሶብኝ ተናድጄ ነው ወደዚህ የመጣሁት ማለት ነው። እና መጥቼ ዚህ የአማራን ሕዝብ ማገዝ አለብኝ፣ ምክንያቱም እዚያም ግፍ ስለደረሰብኝ እዚህ መጥቼ ብታገል ይሻላል ብዬ መጥቼ እዚህ ተቀላቅያለሁ ማለት ነው። እና እዚህ የተቀላቀልኩት እናንተም በሰላም ተቀብላችሁኛል። አንድ ላይ እንሰራለን ያለውን ነገር ምንም ችግር የለም አብረን እንዋጋለን ያለውን። ውስጥ ላይ ያለውን አሰራር እና በአማራ ላይ የሚደርሱ አንዳንድ ተጽዕኖ እንዳሉ እንሰማለን፣ በውስጥ በኩልና አማራ ላይ የሚደረጉትን፣ በእናንተ በሪፐብሊካን ጋርድ ደረጃ ውስጥ ላይ ብዙ ችግሮች፣ ብዙ ሚስጥሮች፣ ብዙ የተለያዩ ነገሮች እንሰማለን በወሬ ደረጃ። ስለዚህ አንተ ደግሞ በተግባር እዛው ላይ የነበርክ ስለሆንክ ሲያጠራ አድርገህ በአማራ ላይ የሚደርሱ ምን ምን ነገር ነበሩ በእናንተ በተቋም ደረጃ የሚለውን ሲያጠራ አድርገህ ይሄን አይ በአማራ ላይ ያለው ግፍ በጣም በጣም ግፍ አለ ማለት ነው። እሱ ምንድነው አሁን ለምሳሌ ምልመላ ላይ ያለው ምልመላ፣ ሹፍርና ብዙ ነገሮች አሉ ማለት ነው። እና እሱ ምንድነው ለይቶ የመመልመል ነገር አለ ማለት ነው። ራሱ አንድ ግፍ ነው ማለት ነው። እኛን ማግለል ነገሮች አሉ ማለት ነው። እና በጣም ብዙ ብዙ ነገሮች አሉ። አማራ እኩል አለ ማየት የኦሮሞ ተወላጅ ብቻ አንድ አድርጎ ወደ ቤተ መንግስት ወደ ተሻለ ቦታ ለማስገባት ማስገባት ነገሮች አሉ ማለት ነው። እና ይሄ ግፍ በጣም አለ ማለት ነው በእኛ ላይ። እና እሱን አይተን ነው ሁሉም ሰው እየታገለ የነበረው ማለት ነው። እና እሱን በማየት ነው ሁሉም ሰው ወደዚህ መጡ፣ እዚህ ጋር ተቀላቅለን ሁላችንም መታገል ያለብን ማለት ነው። እሺ፣ እንዶ በመጨረሻ ሌሎች ወንድሞች፣ ሌሎች ጓዶች እንዳንተ ላሉ እንግዲህ መላ አማራውያን በሙሉ በሪፐብሊካን ጋርድ ላሉ እንዲሁም በሚሊታሪ ዓለም ውስጥ ላሉ ወንድሞችህ የምታስተላልፈው መልእክት ካለ እስኪ ድሉን በመጨረሻ ለአንተን እስቲ። እሺ ሪፐብሊካን ያላችሁ የእኔ አባል የሆናችሁ በሙሉ እኔ ማስተላለፍ የምፈልገው እዚህ መጠን አንድ እንደ አንድ አማራ ብንታገል ደስ ይለኛል ማለት ነው። እሱ ያለው ሁሉም ሰው ያውቃል። እዚህ መጠን ግን በአንድ ብንታገል ደስ ይለኛል ነው። ምን እንደኛ ማለት ነው ምርጥ ትግል አለ እዚህ ምርጥ አንድነት አለ አንድ ልብ ሆነን እዚያ ተምን ብንታገል ደስ ይለኛል ማለት ነው። ይሄ ነው የአብይ አህመድ አገዛዝ። ወደ ማሰልጠኛ ሲያጓጉዟቸው የነበሩ በርካታ ወጣቶች በፋኖ ተያዙ። ምልምል ወጣቶቹ ሲጓዙ የነበረው ከስማዳ ጋይንትና ሰዴ ሙጃ አካባቢ እንደነበረም ከቦታው የወጡ መረጃዎች ተናግረዋል። ወጣቶቹ ወደ ማሰልጠኛ ጣቢያ ሲሄዱ አጅበዋቸው የነበሩ የአገዛዙ ጭፍራ ወታደሮችም በፋኖ በተወሰደባቸው እርምጃ ተደምስሰዋል። እየቀጠል ይህ የምታዩት የአብይ አህመድ ምልምል አዲስ ምልምል ነው። በሜጀር ጀነራል ውባንታባ ተኮር የተያዙ ናቸው። እነኚህ የምታዩቸው ሕጻናት ለአብይ አህመድ መከላከያ ታፍሰው የመጡ ናቸው። በጥቅሉ የሚታየው ለአብይ አህመድ መከላከያ በምልምልነት የመጡ የአገዛዙ አገልጋይ ለመሆን የመጡ ይሁዳዎች ናቸው ማለቱ ይቀላል። አገዛዙ ንጹሃን አርሶ አደሮችን ረሸነ ዛሬ ማለትም ሚያዚያ 21 2017 ዓም የአገዛዙ ዙፋን ጠባቂ ሰራዊት በመሃል ሳይንት ግንባር ልዩ ቦታው ዘቃቃጠና ላይ በግፍ ንጹሃን አርሶ አደሮችን ረሽኗል በዚህ መሰረት አንደኛ አርሶ አደር የቻለ የሱፍ ሁለተኛ አርሶ አደር ጠጁ ብራኔ ሶስተኛ አርሶ አደር ሻምበል አብዬ አራተኛ አርሶ አደር ልዑል አስታጥቀው አምስተኛ ወጣት አለቤ ግዛው በግፍ የተረሸኑ አርሶ አደሮች ሆነው ተመዝግበዋል የአገዛዙ ጨፍጫፊ ሰራዊት ንጹሃኑን የረሸናቸው ለፋኖ ምግብ ታበሉ ነበር በማለት ምክንያት እንደሆነም ከቦታው የወጡ መረጃዎች አመልክተዋል። በመጨረሻም በጎጃም ምድር ከ26 በላይ ጠላት ተደመሰሰ። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በጠላት ላይ ከፍተኛ ኪሳራ አድርሰዋል። በቀን 20 08 2017 ዓ.ም የአራተኛው ክፍለ ጦር ልዩ ተወርዋሪ የምድር ድሮን የኮማንደር ሻለቃ የበላይ ዘለቀ ብርጌድ፣ ኤፍሬም ብርጌድ ክንድዬ ተችሎ ብርጌድ፣ ደምስስ ብርጌድ በጥምረት በሰሩት ድንቅ ኦፕሬሽን ፌልፌል ከተባለ ቦታ ላይ የአብይ አህመድ ዙፋን ጠባቂ ቡድን ድባቅ በመምታት ታሪክ መስራት ተችለዋል። በዚህም አውደ ውጊያ ከ26 በላይ ጠላት መደምሰስ ሲቻል፣ በርካታዎች ከባድና ቀላል ቁስለኛ ማድረግ ተችለዋል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።